ኦርላ እባላለሁ ከአይርላንድ ነው የመጣሁት። ፈጣሪን ለማመስገን ከመካከላችሁ በመገኘታችን ክብር ይሰማናል። የአልባሳቱ ቀለም፣ ሙዚቃው፣ ጭፈራው ሁሉ በዓሉን ድንቅ አድርጎታል። የበዓሉ ተካፋይ በመሆኔም ኩራት ይሰማኛል። በእውነቱ ትዕይንቱ ልዩ ነው። አከባበሩም ሆነ የሰዎች ደስታ በቃላት ለመግለጽ የሚከብድ ነው። ክሌር እባላለሁ ከአየርላንድ የመጣት የመጣሁት ኢሬቻን ሳከብር ክብር ሁለተኛዬ ነው። አምና ከጓደኛዬ ጋር መጥቼ ነበር። በዚህ ዓመትም ልጆቼን ይዤ መጥቻለሁ። በሕይወታቸው አስደሳች የሆነ ቅዳሜና እሁድ አሳልፈናል። ወደ አየርላንድ ስንመለስም ይህን ለሚያውቁን እንነግራለን። የኦሮሚያ ኮኦፕሬቲቭ ባንክ በበዓሉ ከነ ቤተሰቦቼ እንድታደም ስለጋበዘኝ እድለኛ ነኝ። ከአየርላንድም ሌላው ዓለም ሰዎች እንዲታደሙም እጋብዛለሁ በጣም ደስ የምትል ሀገር ናት የሰዎቹ እንግዳ ተቀባይነትም ቢሆን የሚገርም ነው በቆይታችን ደስተኞች ነን ደህንነትም ተሰምቶናል በሚቀጥለው ዓመትም መምጣት እፈልጋለሁ የኦሮሚያም ሆነ በአጠቃላይ የኢትዮጵያ ታዳጊዎች ደስ ይላሉ መጨፈር መደሰትና ለአምላካቸውም ምስጋና ማቅረብ የሚወዱ ናቸው እዚህ ያዘነ ሰው አላየሁም ናኤል እባላለሁ እሷ ደግሞ ልጄ ናት። የመጣነው ከአየርላንድ ነው። እሬቻን ስካፈል ሁለተኛ ጊዜ ነው። አምና ቆንጆ ቆይታ ስለነበረኝ ዘንድሮ ሁሉንም ቤተሰቤን ይዤ መጥቻለሁ። በዓሉ እንዳውም ካለፈው ዓመት በተሻለ ሁኔታ ደማቅ ሆኖ አግኝቸዋለሁ። ህዝቡ በራሱ የሚያከብረውም ነው። እዚህ ስመጣ የመጀመሪያ ነው። በጣም አስደሳች ነው። በተለይ የሰዎቹ አለባበስ ሁሉም ሰዎች በተቀናጀ መልኩ የተሰባሰቡበት መሆኑ አግኝቸዋለሁ። እኛ ሀገር እንደዚህ አይነት መሰባሰቦች ሲኖሩ ማስታወቂያና ስፖንሰር አለ፤ እዚህ ግን እሱን አላየውም። በዓለም ዙሪያ እንቀሳቀሳለሁ፣ ነገር ግን በዚህ መጠን የሚከበር በዓል አላጋጠመኝም። እዚህ የመጣሁትም ከኦሮሚያ ኮኦፕሬቲቭ ባንክ ጋር ለመስራት በመጣሁበት አጋጣሚ ነው። የቢሾፍቱም ሆነ የሀገሪቱ እድገትም የሚገርም ነው። ልጄ እንደገለጸችውም የምስጋና በዓሉ በሕዝቡ ለሕዝቡ የሚከበር የምስጋና በዓል በመሆኑ ከማስታወቂያና ከስፖንሰር ውጪ በደማቁ የሚከበር ነው።